በተለይ ወደ ፍቅር ግንኙነት ውስጥ ስንገባ ምን አለ ይሄን ነገር ቀድሜ ባውቅ ኖሮ፣ ምን አለ ቀድሜ ይሄን ነገር አውቄ ቢሆን፣ ምን አለ ይሄን ያን ነገሮች ሁሉ ባወቅኩ ኖሮ የምንላቸው ነገሮች አይጠፉም። እና ቢያንስ ይህ አሁን የምንመለከታቸውን ነገሮች ደግሞ በማወቅ ወደ ቁጭት እንዳንገባ ያግዘናል ብዬ ስለማምን ነው። በተለይ ደግሞ ሴቶች በተደጋጋሚ በፍቅር ግንኙነት ውስጥ የምትሸወዱባቸው ነገሮች አሉ። ስለዚህ ይሄን ነገር እንዴት ነው ማስተካከል ያለባቸው? እነዚህ ነገሮች ብዙ ሴት እህቶቼ ባለማወቃቸው ምክንያት ከዚህ በፊት ተሸውዳ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 ብዙ ሴቶች በፍቅር ግንኙነት ውስጥ ባለማወቃቸው እንዲሁም ባለማስተዋላቸው ምክንያት ብዙ ያልተገቡ ሽወዳዎችን ተሸውዶ ሊሆን ይችላል። ታዲያ እነዚህን አሁን የምንመለከታቸውን ነገሮች ሴት እህቶቼ ባለማወቃችሁ ምክንያት ከዚህ ቀደም ተሸውዳችሁ ያልሆነ ያልተገባ ውሳኔም በህይወታችሁ ላይ ወስናችሁ ተጸጽታችሁ ሊሆን ይችላል። ስለዚህ አሁን የምንመለከታቸውን ነገሮች በማወቅ ከአሁን በኋላ ያለፈው ስህተት እንዳይደገም፣ እንዳትሸወጂ አደራ ማለት እፈልጋለሁ እነዚህን ነገሮች በማወቅሽ ብቻ ተግባር ላይ በማዋለሽ ብዙ የምትጠቀሚያቸው ነገሮች ስላሉ ነው። ስለዚህ ወደ ፍቅር ግንኙነትም ያልገባችሁ እህቶችም ደግሞ ካላችሁ ከወዲሁ እንድታውቁት፣ እንድትጠነቀቁ ለማሳሰብ ነው እና ተመልክታችሁ ብቻ መተው አስፈላጊ አይደለም። ምክንያቱም ይሄ ተግባርን ስለሚፈልግ ነው። አድምጣችሁ ብቻ መተው ሳይሆን በህይወታችሁ ላይ መተግበርን መጀመር መቻል አለባችሁ። የዚያኔ ነው ይሄ የሰማችሁት ነገር አካል ለብሶ በቃ በገሃዱ ዓለም መስራት የሚችለው እንግዲህ በተለይ ገና ወደ ፍቅር ግንኙነት ውስጥ ስንገባ ባለማወቃችን ምክንያት የምንሰራቸው ስህተቶች አሉ። ከዚያ ስህተት ደግሞ ተነስተ ምናለ ቀድሜ ይሄን ነገር አውቄ ቢሆን ኖሮ ይሄ ስህተት ባልተፈጠረ ነበረ። ምናለ ያን ይሄን ነገር አውቄ ቢሆን ኖሮ አሁን ያለሁበት የፍቅር ግንኙነት እንደዚህ የተመሰቃቀለ አይሆንብኝም የሚል አስተሳሰብ ወይም ደግሞ የሚል ቁጭ ብዙ ሴት እህቶች ስታነሱ እሰማለሁ፣ አደምጣለሁ። በተለይ ደግሞ መሰላችሁ እነዚህን ነገሮች ባለማወቃችን ምክንያት የምንፈጥራቸው ስህተቶች አሉ የምንሸወዳቸው ሽወዳዎች አሉ። ምናልባት ያ የፍቅር ግንኙነት ኃይሉ ከፍ ብሎ በቃ ባለማወቃችን ብቻ ዝም ብለን አይናችንን አሳውረን ወደዛ የፍቅር ግንኙነት ውስጥ ገብተን ያ የፍቅር ግንኙነት ደግሞ በጥበብ ካልታከለ፣ በማስተዋል ያልታከለበት ሲሆን የተመሰቃቀለ የፍቅር ግንኙነት ሊሆን ይችላል። እርሱን ደግሞ ለማረም ብለን እንደገና ያን የፍቅር ግንኙነት ወደ ማፍረስ ሌቭል ላይ ልንደርስ እንችላለን። ገብቷችኋል አደለም? ያ ቁጭት በህይወታችሁ ላይ እንዳይፈጠር ወደዚ ቁጭት እንዳንገባ የሚያግዙንን አንዳንድ ነጥቦች አነሳላችኋለሁ። ስለዚህ እህቴ፣ በተለይ ደግሞ ገና ወደ ፍቅር ግንኙነት ውስጥ ስትገቢ መስራት የሌሉብሽ ስህተቶች አሉ። በተለይ ያን የፍቅር ግንኙነት ለማቆየት ዘለቄታዊነት እንዲኖረው ለማድረግ የምታስቢ ከሆነ መሳሳት የሌሉብሽ ስህተቶች አሉ። በእርግጥ ሰውን እና የማንሳሳት ሰዎች የለንም ለማለት አይደለም። ነገር ግን ደግሞ በጣም ቦልድ ሆኖ የሚወጡ ነገሮች አሉ። በተለይ ማድረግ የሌሉብን ነገሮች የፍቅር ግንኙነት ስንጀምር ማድረግ የሌሉብን መሸወድ የሌሉብን ሽወዳዎች አሉ። ምን አለ እነዚህ ነገሮች ቀድሜ ባውቅ ኖሮ ብለን እንድንቆጭ የሚያደርጉን ነገሮች አሉ። ታዲያ የመጀመሪያው የሚሆነው ፍቅረኛሽን ከሌሎች ሰዎች ጋር ማወዳደር ነው። ይሄ ከባድ ስህተት ነው። ምክንያቱም ምን መሰላችሁ፣ ሁላችን የተፈጠርንበት አላማ አለ። ሁላችን የሆነ የራሳችን ስብና አለን የራሳችን መገለጫ አለ። ነገር ግን ደግሞ የፍቅር አጋርሽን ጓደኛሽን ከሌሎች ሰዎች የፍቅር አጋር ሰዎች ጋር ኮምፔር ስታደርጊ ስታነጻጽሪ ያያሽው የፍቅር ግንኙነት እየፈረሰ እንጂ እየጠነከረ አይሄድም። ይሄ ደግሞ መሰራችሁ፣ ብዙ ሴት እህቶች ጋር ያለ ነገር የፍቅር ግንኙነታችሁን ከሌሎች ሰዎች ጋር ማወዳደር ማቆም አለብሽ። ገብቶሻል አይደለ? በተለይ ከዚህ ቀደም የፍቅር ግንኙነት ከነበረሽና ያ አሁን የጀመርሽው የፍቅር ግንኙነት ከኤክስሽ ጋር ልታወዳድር የምትሞክሪ ከሆነ የአሁኑን የፍቅር ግንኙነት እያጣሽው ነው የምትጠይቂው። ምክንያቱም አሁን ላይ ያለውን የፍቅር ግንኙነትን ማጣጣም ይቅርና የድሮን ትዝታ ዓለም ውስጥ የትዝታ ባህር ውስጥ መዘፈቅ ይሆናል። ይሄ ደግሞ አሁን እየኖርንበት ያለው ማንነታችን ሊያሳጣ ይችላል። ምናልባት ከጓደኞችሽ ፍቅረኛ ጋር ይሆናል፣ ጓደኛሽን የፍቅር አጋርሽን ያወዳደርሽ የምትኖር ይህ ፈጽሞ መደረግ የሌለበት ነገር ነው። ኮምፔር ማድረግ ሰዎችን፣ ከራስን ከሌሎች ሰዎች ጋር ማወዳደር ማቆም አለብሽ። የፍቅር አጋሪሽ የእንትና የእገሌት ጓደኛ እኮ እንደዚህ ያደረገላት ለኔም ለምን እንደዚህ አላደረግም፣ የፍቅር አጋር እኮ እንደዚህ ያደረገላት፣ አንተ ግን እንደዚህ አታደርግም የሚሉ ነገሮች በተለይ የመጀመሪያዎቹ የፍቅር ግንኙነት ላይ ካላችሁ በጣም ጎጂ ነው። ምክንያቱም ያ የፍቅር ግንኙነት እንዳይዘልቅ ዘለቄታዊነት እንዳይኖሩ ሊያደርገው ስለሚችል ነው። በተለይ የፍቅር አጋራችሁ ከሌሎች ሰዎች ጋር ማወዳደር ፈጽመው የለባችሁም። ይሄ ከባድ ስህተት ነው ይዞባችሁ የሚመጣው። ይኸውልሽ የፍቅር አጋሪሽን በማንነቱ ባለው አስተሳሰብ ለአንቺ ባሉ ቦታ ልትወጂው ይገባል እንጂ ከሌሎች ሰዎች ህይወትና የሌሎችን ኑሮ ቀድተሽ አምጥተሽ የግድ እነርሱ ያደረጉትን ኑሮ እኛም መኖር አለብን ብለሽ ማወዳደር፣ ኮምፔር ማድረግ ያለሽን እንድታጪ ነው የሚያደርግሽ እንጂ የጀመርሽን የፍቅር ግንኙነት እንድታጠነክሬ አያደርግሽ ገብቶሻል አይደለ? ሰፈር ውስጥ ያየሻቸው የፍቅር ወንዶችን በቃ አንቺ የፍቅር አጋሮችን ከነሱ ጋር የምታነጻጽሪ ከሆነ በየሶሻል ሚዲያ ላይ የምታያቸውን ያየሻቸውን ባህልና ምስት ወይም ደግሞ የፍቅር አጋሮች የሚያደርጉትን ሌክሽር የሆነ ላይፍ ተመልክተሽ የግድ ያን ነገር ኮፒ ማድረግ አለብን የምትይ ከሆነ በፍቅር ግንኙነትሽ ላይ ተጽዕኖ ይኖረዋል። ስለዚህ እህቴ የፍቅር አጋርሽን ከሌሎች ሰዎች ጋር ማወዳደር ማቆም መቻል አለብሽ። ይሄ ደግሞ ለምትጀምሪ ወይም ደግሞ ላለሽበት የፍቅር ግንኙነት ጥሩ ያልሆነ ነገሮችን ይዞ ስለሚመጣ ያን የፍቅር ግንኙነትሽን ተጽዕኖ ውስጥ ሊያስገባ ይችላል። ስለዚህ ማሻሻል መለወጥ መቻል ይኖረብሻል ማለት ነው። በተለይ እንግዲህ ሁላችንም እንደምናውቀው የራሳችንን ህይወት እያጣን እየጠላን የምንመጣው አብዛኛዎቻችን ራሳችንን ከሌሎች ሰዎች ጋር ማወዳደር ውስጥ ስንገባ ነው። ራሳችንን ወደ ከሌሎች ሰዎች ጋር ማወዳደር፣ ማነጻጸር ስንጀምር ያለንን ማንነት፣ እየኖርንበት ያለውን ኑሮ እየጠላን ከዛም አልፎ ደግሞ እያስጠላን ይመጣል ማለት ገብቷችኋል። ይሄ ተገቢ ያልሆነ ነገር ነው። በእርግጥ ራስን ማወዳደር ከትናንትናው ማንነት ጋር፣ ትናንትና ከነበረው የፍቅር ግንኙነት ሌቭል ከፍ ማድረግ ወደ ማለቱ ሌቭል ነው እንጂ መሄድ ያለብን። ፈጽሞ ከሌሎች የፍቅር አጋሪሽ ጋር የፍቅር አጋሪሽን ከሌሎች ሰዎች ጋር ከኤክስ ቦይፍሬንድሽ ጋር ፈጽሞ እንደዚህ አይነት ኮምፓራቲቭ ወይም ደግሞ ማነጻጸር ውስጥ መግባት የለብሽ። ምናልባት እንግዲህ የፍቅር አጋሪሽ ያለውን ስብዕና ወይም ደግሞ መለወጥ የሚኖርበትን ነገር እንኳ ቢኖር እንዲለውጠው መምከር፣ በትህትና ወይም ደግሞ ጥበብ በተሞላበት መንገድ መናገር አስፈላጊ ነው። ስለዚህ የፍቅር አጋርሽ ያለውን ስዕብና ወይም ደግሞ ያለውን እርሱ መለወጥ ያለበትን ነገር የምታስቢ ከሆነ አብራችሁ በግልጽ መነጋገር መቻል አለብሽ። ምክንያቱም ያን ስዕብናውን እንዲቀይረው አብራችሁ በመመካከር ነው እንጂ መሆን ያለበት በቀጥታ በቃ እርሱ ጋር መጠሽ የገሊት የፍቅር አጋር እኮ ይህን ነገር አደረገላት ይህን ነገር አደረገ እያልሽ በእርሱ ፊት ማነጻጸር፣ ማወዳደር ውስጥ መግባት የለብሽም ማለት ነው። ምክንያቱም አንተ በቃ ከእርሱ ታንሳለህ ወደ ማለት ሌቭል ይዞ ስለሚሄድ ነው። እንግዲህ ሌላኛው ሴት እህቶች በተለይ ወደ ፍቅር ግንኙነት ውስጥ ስትገቡ የምትሰሩት ስህተት፣ አብዛኛዎቹ ሴቶች ላይ የሚታየው ስህተት በዙሪያሽ ያሉ ሰዎችን የመርሳት አባዜ ያጋጥማቸዋል። በተለይ እንግዲህ ሴት ልጅ ደግሞ ገና ወደ ፍቅር ግንኙነት ውስጥ ስትገባ ሁሉ ነገሯን የመርሳት ነገር አለ። በቃ በዚያ ፍቅር ክንፌ ማለት ነገር አለ። እህቴ በጣም መጠንቀቅ ያለብሽ ነገር አለ ደግሞ በጣም መጠንቀቅ አስፈላጊ ነገር ነው። ያን ስህተት መስራት ወይም ደግሞ መፈጸም የለብሽ። ምክንያቱም ይህን ስህተቶች በምትፈጥሪበት ጊዜ መጨረሻ ላይ ወደ ቁጭት ውስጥ ነው የምትገቢው። ምናልባት በዙሪያሽ ያሉ ቤተሰቦች ሊሆን ይችላል፣ ጓደኞችሽን ኢቭን የነበረሽን አላማሽን፣ ማንነትሽን ሁሉ እስከሚያስረሳሽ ደረጃ መሆን የለበትም። ይህን ነገር ብዙ ሴቶች ጋር የሚጸጸቱበት ነገር እንደሆነ ሲናገሩ ይደመጣል። መደረግ የሌለበት ነገር ነው። ምናልባት የፍቅር ግንኙነት ውስጥ ስንገባ እኮ ያ የፍቅር ስሜት ሳይቀየር እንዲቀጠል የምንፈልግበት ሁኔታ አለ። ደግሞ እንደዛ አይሆንም፣ የመቀጠሉ ነገር ጥያቄ ውስጥ ነው የሚገባው ምናልባት ከፍም ዝቅም ሊል ይችላል መለወጡ አይቀርም። ገብታችኋል አይደለ? የሆነ ነገር ከጊዜ ወደ ጊዜ መለወጡ የማይቀር ጉዳይ ነው። ሁሉም ነገር ባለበት አይቀጥልም። የጀመራችሁት የፍቅር ስሜት የፍቅር እሳት የሆነው ክንፍ የሚያደርገው ነገር መስከኑ አይቀርም። ሰከን ማለቱ አይቀርም። ነገር ግን ደግሞ በዙሪያሽ ያሉ ሰዎችን ሊያስረሳሽ አይገባ። ምክንያቱም በዙሪያሽ ያሉ ሰዎች የሚመክሩሽ ይህን ብታደርግ ጥሩ ነው የሚሉሽ ሀሳብሽን የሚደግፉ ሰዎች

ምናልባት አንቺ በማታስቢበት ሁኔታ የሆኑ አለመግባባቶች እኮ ቢከሰቱ ወዴት ነው የምትሄጂው? ወደ እነዚህ በዙሪያሽ ወዳሉ ሰዎች ወደ ቤተሰቦችሽ፣ ወደ ጓደኞችሽ፣ ወደ ስራ ባልደረቦችሽ ስለሚሆን ነው። በተለይ እንግዲህ ታዲያ ገና ወደ ፍቅር መጀመሪያዎቹ አካባቢ ላይ ያላቸው ከሆነ ስሜትን መቆጣጠር አስተዋይነት ነው። በመረጋጋት ነገሮችን ሁሉ ሰከን በማለት ማሳለፍ አስፈላጊ ነው። ይህ ሳይሆን ሲቀር ደግሞ የእኔ የምትያቸው ነገሮችን ልታጫቸው ትቻለሽ። በዙሪያሽ ያሉ ሰዎችን ልታጭ ትቻለሽ እንዲሳለቁብሽ ራሱ ምክንያት ሊሆን ይችላል። በቃ ፍቅር ሲይዝሽ እኮ ውድ ቤተሰቦችሽን መተው፣ ውድ ጓደኞችሽን መርሳት፣ ከዛም አልፎ ደግሞ ፍቅር ብቻ የሚያኖርሽ ይመስል ነገር በቃ ሙጭጭ ማለት አስፈላጊ ነገር አይደለም። እህቶች ሰከን ማለት አስፈላጊ ነው። ግራና ቀኙ መመልከት በጣም ጥሩ ነው። ያ ሳይሆን ሲቀር እኮ በመጨረሻ ላይ ጸጸት፣ ቁጭት ውስጥ ነው የምትገቡት። ይሄ ደግሞ በህይወታችሁ ላይ ያልተገባ ውሳኔ እንድትወስኑ ሊያደርጋችሁ ስለሚችል መጠንቀቅ መጫል አስፈላጊ ነው። አንዳንድ እህቶቼ ደግሞ አላችሁ። ከእርሱ ፍቅር ሲይዘኝ እኮ በቃ አላማ ይረሳው፣ ከእርሱ ፍቅር ሲይዘኝ እኮ በቃ ወደ ኋላ መቅረት ጀመርኩኝ፣ በስራዬም ራሱ ኤፊሸንት አይደለሁም፣ በቃ ብዙ ነገሮችን እያጣሁ መጣሁ የምትሉ ስለዚህ፣ ወዳጆቼ የማሳስባችሁ ነገር ፍቅር ጥሩ ነገር ነው፣ በጣም አስፈላጊ ነው፣ ለሁላችንም የምመኘው ነገር ነው። ፍቅርን ገብታችኋል። ግን ደግሞ ፍቅር ውስጥ ስትሆኝ አላማሽን፣ ግብሽን ፈጽሞ መርሳት የለብሽም። በተለይ በዙሪያሽ ያሉ ሰዎችን መርሳት የለብሽም፣ ምክንያቱም የሆነ ክፉ ቀን እኮ ሲመጣ ወደ እነርሱ ነው ሪፈራንስ ሰንሰሽ አይደለም። የሆኑ መላዎችን የምታገኝ ከታላላቆች ኢቭን ከአንቺ የተሻሉ ትዳር ይዘው ያሉ ሰዎች ጋር ነው እኮ ጠጋ የምትዩ እንጂ እኔ ብቻ አውቃለሁ እናንተ አታውቁልኝ ማለት ያን የፍቅር ግንኙነት ስህተት ውስጥ እየከተችው ወይም ደግሞ ወደ አልተገባ ሌቭል ይዘሽ ሁለት እጅ ትቻለሽ። እንደውም እኮ ያ የፍቅር ግንኙነት አላማሽን ከግብ ለማድረስ የሚረዳሽ መሆን አለበት እኮ አይደለ እንዴ? ምናልባት እኮ አለመግባባቶች ቢፈጠሩ እኮ መፍትሄ የሚሆኑልሽ እኮ የምታውቂያቸው በዙሪያሽ ያሉ ሰዎች ናቸው። ያ ሲሆን ግን ደግሞ ከእነርሱ የመጠርቅ ከሆነ ምናልባት እነዚህ ለመግባባቶች በሚከሰቱበት ጊዜ ወዩ ድረሱልኝ ብለች መጀመሪያ የረሳሻቸውን ሱፍ ወደ እነርሱ ብትመጪ ታጫቸው ትቻለሽ። እህቴ አስተዋይ ሴቶኝ በተለይ በዙሪያ ሻሉ ሰዎችን ተወት ርስት ማድረግ አስፈላጊ አይደለም። ምናልባት በጭንቅ ጊዜያችሁ ላይ ላይገኙላችሁ ስለሚችል ነው። እንደዚህ አይነት ሁኔታዎች ስለዚህ ጥሩ ጊዜ፣ ጥሩ መደላደል ባለበት ጊዜ ነው ሁሉንም ነገር ማበጃጀት፣ ማስተካከል አስፈላጊ የሚሆነው እንጂማ ክፉ ቀን በህይወቶች ሲገጥምሽ ምናልባት ጥሩ ያሉ ነገጠመኞች በህይወቶች ሲገጥምሽ ትናንትና የረሳሻቸው ትናንትና የታልሻቸው በዙሪያሻ ያሉ ጓደኞችሽ መጨረሻቸውን እነርሱ ናቸው የሚደግፉሽ፣ የሚያነሱሽ። ስለዚህ በተለይ ደግሞ በመጀመሪያዎቹ የፍቅር ግንኙነቶች ስትሆኝ ሰከን ማለት አስፈላጊ ነው። ሁሉንም ነገር በማስተዋል ማየት አስተዋይ መሆን በጣም ይረዳሻል። ስለዚህ ህቴ ያላችውን ማህበራዊ ግንኙነት መጠበቅ መቻል አለባችሁ። በተለይ በዙሪያሽ ያሉ ሰዎችን ማህበራዊ ግንኙነት መጠበቅ መቻል አስፈላጊ ነው። ምክንያቱም ብዙ ነገሮች እኮ አሉ አደለ እ በህይወት ስንኖር ብዙ ነገሮች ህይወታችን እኮ ህይወት ነው ብለን እንደንጠራው የሚያደርገን እኮ የብዙ ነገሮች ድምር ውጤት ስለሆነ ገብቷቸዋል አደለ፣ እንጂ ብቻ ፍቅርን ብቻ ነጥለን ይይዘ ነው የምንሄድ ነገር ከሆነ ብዙ ደግሞ የምናጣው ነገር ሊኖር ስለሚችል ነው። ማስተዋል ሰከን ማለት አስፈላጊ ነው ብዬ የምልሽ። ስለዚህ እነዚህን ስህተቶች በመስራዘሽ እንዳትሸወጂ በኋላ ላይ ቁጭት ውስጥ እንዳትገቢ ለማሳሰብ ነው። ሌላኛው እንግዲህ ሴት እህቶች መሸወድ የሌለባችሁ ነገር፣ በተለይ ገና የፍቅር ግንኙነት ውስጥ ስትገቡ መርሳሳት የሌለባችሁ ነገር የፍቅር አጋርሽን ለመቀየር መሞከር ነው። ይሄ በጣም ትልቅ ስህተት ነው የሚሆነው። ምክንያቱም የቀረበሽ የሆነ የራሱ የሆነ ስብዕና አለው፣ የራሱ የሆነ ማንነት አለው። ነገር ግን ደግሞ አንቺ ገና የፍቅር አጋር ቢኖረው ብለሽ የምትመኘው የፍቅር አጋር እንዲህ እንዲሆንልኛል ብለሽ ዲዛይን ያደረግሻቸው ነገሮች እርሱ ላይኖረው ኖረው ይችላል። ስለዚህ ምንድን ነው የምታደርጊው፣ አንቺ ወደ አቀድሸው አንቺ ወደ አለምሽው አላማ ይመጣልሽ እርሱን ቶታሊ መቀየር በቃ ያለው ማንነት አፍርሰሽ እንደገና ለመገንባት ትሞክር ያለሽ ያ ደግሞ እርሱን ከመገንባት ይልቅ እርሱ ካንቺ እንዲሸሽ ምክንያቱም ያኔ ፍቅር ግንኙነት እንዲሸሸው እንዲጥላው ልታደርግ ትቻለሽ። ገብቶሻል አይደለም? የእርሱን ማንነት አለመቀበል መቻልሽ ራሱ እኮ ባጭሩ፣ በቃ አንቺ ለእርሱ ያለሽ ፍቅር የለም፣ በቃ በሁለታችሁ መካከል መግባባት ወይም ደግሞ መዋደድ የለም ብለን እንድንናገር ድፍረት ሊሆነን ስለሚችል ነው። ስለዚህ በተቻለሽ መጠን እርሱ ያለው ማንነት፣ በእርግጥ እርሱ ላይ የምትጠያቸው ነገሮች ሊኖሩ ይችላል ግን ደግሞ ቶታል ያለውን ነገር እርግፍ አድርጎ እንደገና እንደ አዲስ ልስራው ማለት አስፈላጊ አይደለም። ምክንያቱም እርሱን አሰሪቼ ያስተካክዬ እኔ በምፈልገው መስመር ይዤው ሄዳለሁ እስክትይ ድረስ ጊዜና እድሜ ደግሞ ታክሲ አይደለም፣ ቆሞ አይጠብቅም፣ ጥሎች ሊሄድ ይችላል። እህቴን ልንገርሽ፣ ወንዱም ልጅ ጥሎ ሊሄድ ይችላል። ምክንያቱም ሁላችን የተገነባንበት ስብዕና አለ፣ እውቀት አለ። በእርግጥ ራሳችንን አፍርሰን እንደገና መገንባት የምንችለው እንጂ ሌሎች ሰዎችን በተለይ ተቃራኒ ጾታ ልቀይር ብሎ ማለት ወደ መስበር ወደ መጉዳት ስለሚሄድ መጠንቀቅ አስፈላጊ ነው። ይሄ እንደዚህ አይነት ስህተቶች መስራት ፈጽሞ የለብሽም። አስተዋይ ሴቶኝ እህቴ የዛሬ ና አበቃው። ለአብሮነታችሁ አመሰገንኩ። በሌላ ቪዲዮ እስከምንገናኝ ድረስ በእያላችሁበት የዓለም ዳር ሰላም።